ሰላም ሰላም ቤተሰብ፣ እንዴት ናችሁ? የዩቱብ ተመልካቾች ተከታታዮች፣ እንዴት ናችሁ? ሰላም ናችሁ? አይ እኔ ያለው እግዚአብሔር ይመስገን በድካሜ በአዲስ ቪዲዮ መጥቻለሁ። ላይክ ሼር፣ ሰብስክራይብ በማድረግ ቪዲዮን ይጀምሩ ላለው በተትና ጠይቃለሁ። ውድና የተከበራችሁ ቤተሰቦቼ፣ እዚህ ጋር እንደምታዩት ስጋ አለኝ፣ መሽሮማ አለ፣ ሽንኩርት አለ። እነኝን የምንሰራው ለእራት ነው ማለት ነው፣ ይሄ የእራት ነው። ለራት የሚያስፈልጉ ምግቦች ናቸው እነኚህ። ብዙም አላበዛውም፣ አጠር ያለች ቪዲዮ ናት። እዚህ ጋር ድንች አለኝ በሚጥሚጣና በፍልፍል አስወት በጨው በሶስቱ ብቻ ነው እንትን ያልኩት። ሚጣ የእነሱ የዚህ ሀገሮቹ ማለት ነው የማያቃጥለው። እንዲሁም ደግሞ እዚህ ጋር ስጋውን የምንሰራው ያለ ዘይት ነው። ዘይት አናረግበትም። መጀመሪያ ባዶውን ነው የምንጠብሰው መጥበሻ ላይ የታጠቡን ስጋ ብቻ መጨመር ማለት ነው በደንብ መቁላላት አለብን። ይሄኛው ውሃውን እስኪጠፋ ድረስ ማለት ነው። ሳንዱሽ ስለምንሰራ በኋላ ሳንዱሹ ላይ ውሃ ይሆንብናል እና ዳቦ እንዲህ የመፈራረስና የመበጣጣስ ምልክት ስለሚያመጣ ስለሚያሳይ እና እንደዚህ ውሃው በደንብ መምጠጥ አለበት ግዴታ። ውሃው ካልመጠጠ ሳንዱሹ ላይ ሊወጣ ይችላል። ውሃው ማለት ነው። ስጋ በነገራችን ላይ በደንብ ካልተቁላላ ውሃው ካልመጠጠ ለሳንዱሽ አይሆንም። ሳንዱሽ ላይ እንትን ይላል ዳቦ በጣም ይረሳል ማለት ነው። አሁን ይኸው እንደምታዩት ውሃውን መጠዋል። እዚህ ጋር ያላችሁን ቅመም መጨመር ትችላላችሁ። እኔ ግን ምሸከል አረቢ ቅመም የጨመርኩበት የአረቦች የተደባለቀውን ቅመም ማለት ነው። ሌላ ምንም አልጨመርኩም። ግን ሁሉንም መጨመር ቅመም ይቻላል፣ ከፍልፍል አስወት ውጪ ማለት ነው። ከሚያቃጥል ውጪ ሌላውን መጨመር። ግን የሚያቃጥል ነገር አይጨመርበት ምክንያቱም የዳቦ ሳንዱሽ ስለምንሰራ ማለት ነው። ይሄው እዚህ ጋ ሽንኩርት፣ ይሄን ሽንኩርት ብትጠቀሙ አሪፍ ነው፣ ሙትት ይላል። ከስጋው ጋራ ከስጋው ጋራ እንደዚህ በደንብ እናሸዋለን፣ አብረን እንዲሞት ማለት ነው። መጀመሪያ ብታደርጉትም ይቻላል፣ ከስጋው በፊት ግን፣ ስጋው ውሃ ስላለው እንትን ላይ ይችላል፣ ላይ መጠለን ይችላል። በዚህ ላይ ሽንኩርቱ ደግሞ እየሞትና ውሃ ይሆናል፣ አይታይም፣ ሳንዱሹ ላይ ማለት ነው። ው እንደዚህ ያው ጥብስ ጥብስ አድርጊያታለሁ። ሽንኩርቱም ከዚህ የበለጠም ማድቀቅ ትችላላችሁ። በጣም ማለት ሸረሃ ሆኖ ድቅቅ ማድረግ ይቻላል። ይኸው አሁን እንደዚህ ሞትት አለ። አያችሁት? አይታይም ሽንኩርቱ ሁላ በደንብ ግን፣ ቅድም ብዙን የጨመርኩት አሁን ነው። እንደዚህ ሆነ ማለት ነው። መሽሮማችንን ያው መሽሮም እንደዚህ ጨምራለሁ። መሽሮም ግዴታም መሽሮም ያስፈልገዋል ይሄ ሳንዱሽ። እንደዚህ አቁላላውት ጥብስ ጥብስ አደረኳት። ጥብስ እራት እኮ ብዙ ነው የምሰራው ብዙ አይነት ስራ አለው። ጊዜ እንግዲህ ስለማይኖረኝ ነው እንጂ። ይኸው እንደዚህ ሆነ፣ እንደዚህ ሆኖ ደረሰልኝ። ይኸው እዚህ ጋር ሙዝሬላ ከላይ ታፈሱበታላችሁ እናንተ እንደ ፍላጎታችሁ ማብዛትም መቀነስም ትችላላችሁ፣ ሙዝሬላውን ማለት ነው። ስጋውንም ልክ እንደዛው ሳንዱሹም ለቦታ ሰንጥቃችሁ በጅብ በዝብደ ጠበስ ጠበስ ማድረግ ዝብደ እየቀባችሁ መጥበሻውን ሲግለላችሁ እንደዚህ መጥበስ ማለት ነው። ያው እንደዚህ ሆኖ አልቋል። ፏብልጭ ብሎ ድንችም አለኝ እዛ ጋር ድንች የተጠበሰ ድንች አለኝ። ጥሪውን ሰንጥቄው ቀደም ያሳየኋቸው ማለት ነው። እሱን ፍረን ጭምሬዋለሁ። እሱ በስሎ ወጥቷል። እንደዚሁም ደግሞ አብሮ ኮድራዎች አሉ የሚበሉ የሚቀርብ ኮድራዎች አዘጋጀቻለሁ። ውድና የተከበራችሁ ቤተሰቦቼ ይሄን ይመስላል። ስሩት፣ ሞክሩት። አመሰግናለሁ ስለተከታተላችሁኝ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ሰላም ሁኑልኝ።